ዴቭ አትሳሳት፣ አሌኮ ለእኔ ኮ ከወንድምነት ያለፈ ስሜት የላትም። ቤዛ ከዚህ ሁሉ ጊዜ በኋላ እንዴት መጣች አላውቅም። በለመንም ስነ ምሳኔ ውስንኩ ዴቭ፣ የማንም ሆኖ ማየት አልፈልግም። እኔም ወንድሜን እንኳን ከዚቻ መዳም ጋር ከአንቺ ጋር እንዲሆን አልፈልግም። ባርኮት በአንቺ ምክንያት ቤቱን ለቆ ወጣ፣ ዴቭም ሊሄድልሽ ነበር። አንቺ እዚህ ቤት ውስጥ እያለሽ ምንም አይነት ሰላም የለም። ካልፈልሽ ከክፍሌ ውልቅ ቅበ። ሊዲያ፣ መቼም ልወድሽ አልችልም። ፍቅር ክፉ ክፉ ሴት ነሽ። ከዚህ በኋላ በቃ ለእኔ ብለህ ምንም ነገር እንድታደርግ አልፈልግም። በቃ አንተ ሚሄድ ወይ። ግን ለምንድነው ክብር ማጠብቀው እንጂ ክብር ምን እንደሆነ የማታውቂ ሴትዮ፣ የክብርን ምንነት ሳታውቂ ዝም ብለሽ ክብር ክብር አትበይብኝ። አዴ፣ በደንብ አዳምጪኝ እንጂ በጣም ወድሻለሁ እያልኩሽ እኮ ነው ያለሁት። ግን ዴቭ ምንም፣ ግን ምናምን። ባርኮት ለአደ የፍቅር ጥያቄ ማቅረቡ ጸጽቶታል። አሁንም ቤዛን ተከትሎ እንደሚሄድና ከዴቭ ጋራ መሆን እንዳለባት ለዴቭም አደራ በማለት ቤታቸውን ለቆ ወጥቷል። ዴቭም አደይን አፍቅሮ ክንፍ እያለ ነው። ታዲያ ፍቅሬን ተቀበይ ካልዛ እዚህ ቤት መኖር አልፈልግም በማለት ሻንጣውን ጠቅሎ ለመሄድ የተዘጋጀ ይመስላል። ኤላና፣ ፍቅረኛው ከስንት ጊዜ በኋላ አሁን ደስ የሚል የፍቅር ጊዜ እያሳለፉ ቢሆንም በአባቱ በኩል ስልክ እየተደወለለት ነው። ወደዚህ ሀገር መምጣት አለብህ እያሉ ይገኛል። ለምለምም አሁን እያለቀሰች ነው። ምንም ቢሆን ከአባቱ ውሳኔ መውጣት የለብህም እኔን ስትል እሱን ላለማስቀየም በቃ አትጨናነቅ፣ መሄድ ይኖርብሃል እያለችው ነው። ነገር ግን ሁኔታውን መቋቋም አቅቷት በእንባ ስትታጠብ ተመልክተናታል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ ሰራተኛዋ አደይ ክፍል 39ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። አመሰግናለሁ። በጣም ስሜቱ ተጎድቷል። ታዲያ ከባርኮት ጋር የፍቅር ግንኙነት ጀምረዋል። ከዚህ ቤት ከዚህ በኋላ ምን አለኝና ነው ልወጣ ነው ሊሄድ ነው እያለ እየተገለገለ ነበር። ታዲያ ባርኮቴም ይህንን ያጠፋው ጥፋት እኔ ነኝ፣ አንተ እንደምትወዳት እያወቅኩኝ የራሴን ስሜት ብቻ ተረድቼ መናገር አልነበረብኝም፣ ይኸው ታረቁ በማለት እጅና እጃቸውንም እንዲያያዙ አደረጋቸው። እንደውም እኔ ልወጣ ስለሆነ አደይ፣ ላንተ አደራ ሰጥቼአለሁ፣ በማለት ሰላምታ እንዲለዋወጡ እያደርጋቸዋል። ለምን እንደዚህ ታደርጋለህ? ያላስፈላጊነት የተገኘሁት እኔ ነኝ፣ እኔ መውጣት አለብኝ እያለ ነው። ባርኮትም የሚወዳት ፍቅረኛው ከስንት ጊዜ በኋላ እንደመጣችና እሷን ተከትሎ እንደሚሄድ ይነግራቸዋል። ይህን ጊዜ አደይ ቅሬታ ይሰማት፣ ለእኔ የነበረ ፍቅር ውሸት ነበር ወይ? ለምን እንደዛ ተናገርከኝ? አለችው አደይም በእርግጥ በወቅቱ ትክክል ነበርኩኝ። አሁን ላይ ግን ቤዛ በድንገት መታ ሀሳቤን ያስቀየረችኝ አላቸው። ባክ ባርኮት እንደዚህ አታድርግ፣ ልቧን እንዳትሰብረው ስለምትወድ ነው እንጂ በአንዴ ፍቅሩን እየተቀበለችው፣ እኔ ኮ ስንት ጊዜ ጠይቂያት ነበረ፣ እኔን አልተቀበለችኝም። ባክ ባርኮቴ አደይ ናት ጉዳት እያለ ነበር። ዴቭም ባርኮትም አደይ እኮ ለእኔ ከወንድምነት ያለፈ ስሜት የላትም ሲል ነበር። አደይም ያ ሁሉ የነገርከኝ ውሸት ነው ማለት ነው ለኔ የፍቅር ጥያቄ ያቀረብክልኝ፣ በማለት ቅሬታዋንም እየተናገረች ነበረ። ባርኮትም በሁለታችሁ ጣልቃ የገባሁት እኔ ነኝ፣ ለማንኛውም ሁለታችሁንም ይቅርታ፣ በማለት ሁለታችሁንም ይቅርታ ከጠየቀ በኋላ ፍቅርንም ከዚህ በኋላ አደይን ምንም ነገር እንዳታደርጊያት በማለት አስጠንቅቋቸው ይወጣል። ግን የባርኮት እግር እስከሚወጣ ድረስና ምን ያህል አደይን እንደሚወዳት እስከሚገልጽላት ድረስ በጣም ቸኩሏል። ለምለም ከሰባት ዓመት በኋላ ልደቷ ስለተከበረላት እጅግ በጣም ደስ ብሏታል። ይህንን ስሜቷም ሌላ እያጋራችሁ ነበር። በንግግራቸው መካከልም ላዴይ ባርኮት የፍቅር ጥያቄ እንዳቀረበላት ለምለም ሌላ እየነገረችው ነበረ ታዲያ እሷም እንደ ወንድሜ ነው የማይህ እንዳለችው ና አሁን በመካከል ቤዛ እንደመጣችና ሀሳቡን እንደቀየረ እየነገራት ነበር። በዚህ ለምለም በጣም ትናደዳለች። እንዴት ያደይ ልብ ካንጠለጠለው በኋላ ከቤዛ ጋር ለመሄድ ያስባል ባርኮት ግን በጣም ያናደዳል እያለችው ነበር ኤላም እንደ ወንድሜ ነው የማይህ ስላለችው እሱም ተናዷል እያላት ነበር። ለምለምም አሁን የመጨረሻ እሺ ልትለው እንደሆነና ባርኮቴን እንደምትወደው እንደነገረቻት ለኤላ እየነገረችው ነበር። በዚህ መካከልም አደይ መኝታ ክፍል ሆና እያለቀሰች ነው። ባርኮቴ በጣም ልቧን ሰብሮታል። በዚህ ሁኔታ እያለች ዴቪ መጣና ለምንድን ነው አደይ የምታለቅሹ ይላታል። በእርግጥ ተሳስቻለሁ፣ ነገሩን ቸኩዬ ነው የወሰንኩት። ደግሞ ባርኮቴን በጣም የሚወደውና የማከብረው እንደ ወንድሜ የማየው ሰው ነው አለችው ዚህ ውጭ ግን የፍቅር ስሜት እንደሌላት እየነገረችው ነበር። ዴቭም እንኳን እንደዛ አይነት ስሜት አልኖረች እንጂ ሌላው ችግር የለም፣ እኔ በጣም ነው የምወድሽ ከጎንሽ አለው እያለ አሁንም ለሱ እሺ እንድትለው እያባብላት ነበር። ዴም ከዚህ በኋላ ሰው የማምን አይመስለኝም፣ እኔ ደግሞ ባርኮቴን ምርጫ ያደረኩት ብቸኝነት እየጎዳኝ ስለሆነና አንዳንድ አንዳንድ ጊዜ ስወድቅ ስለሚደግፈኝ ነው አለችው። እኔ ከጎንሽ አለው እያላት ቢሆንም እሷ አሁን ላይ ምንም አይነት ውሳኔ መወሰን አልችልም አለችው ዴቭም ጊዜ ወስደሽ አስቢበት እያላት ነበር ሚዲያ የተለመደው ጭፈራዋ ላይናት ፍቅር ትመጣና አሁን ጭፈራሽን ወደ ጎን ተይና ዴቭና ዳይን እንዴት አድርገን እንለያያቸው እያለች ነው ሚዲያም በእርግጥ በዚህ ሐሳብ ስማማለኝ እንኳን ከዛች አመዳም አደይ ይቅርና ካንቺ ጋርም ማየት አልፈልግም ወንድሜን አለቻት ፍቅርም ከሊዲያ ጋር ከተመካከረች በኋላ ቀጥታ ወደ ኩሽና ነበር ያመራችው። አደይንም ሲጠሩ ሻሰም የምንዴ አለቻት። በነገርም ጀመረቻት ይሄ ባርኮት ባንቺ ምክንያት ቤቱን ለቆ ወጣ። አሁን ደግሞ ዴቭ በአንቺ ምክንያት ሊሄድልሽ ነው አለች። አደይም ሰው ላይ ከመፍረድሽ በፊት እኔ ማን ነኝ ብለሽ ራስሽን ጠይቂ ደግሞ ለባርኮት መሄድ እኔ ምክንያቱ እንዳልሆንኩኝ አርፈች ተቀመጪ በማለት ሳተችባት። ምልታመጭ ነው ምንም እንደማላመጣ በኋላ ታያለሽ በማለት አስጠንቅቃት ትወጣለች። ኤላ ከአባቱ ስልክ ተደውሎለታል። እንደተለመደው ና ቶሎ ወደዚህ እየተባለ ነው። ታዲያ ኤላም አባዬ አንድ ወር ጊዜ ስጠኝ፣ ፓስፖርቴን እስከማሳድስ ድረስ እያለው ነው። ታዲያ ሁሉንም ንግግራቸውን ለምለም በር ላይ ቆማ ታዳምጥ ነበረ። በሰማቸው ነገርም መቋቋም አቅቷት በእንባ ስትታጠብ ነበር። ገረኛዋ ፍቅሬም ዴቭ ወዳለበት ክፍል በማምራት አይን እያየ ያልሆነ ግንኙነት ስትጀመር ማየት አልፈልግም አደይ እያስመሰለች ነው አውቃ ነው እያለች ስለ አደይ መጥፎ ገጸ ባህሪ እየሳለች እየነገረችው ነበር አታዩም ወይ እሱ ነቅቶ ትቷት ሄዷል አንተ መንቃት አለብህ እያለችው ነው አንቺ ከነቃሽ በቂ ነው በማለትም ፍቅርን ያበሳጫታል ፍቅርም እስኪየው በጣም እኮ ነው የምወድህ ላንተ ያለሽ ስሜት እያለች ፍቅሩን ልትገልጽለት ብትሞክርም እኔ አንችን ልወድሽ አልችልም በጣም መጥፎ ሴት ነች ካይንሽ ውስጥ የሚነበበው ነገር ቢኖር ለሷ ያለሽ ጥላቻና እልህ ነው በማለት ደይንም እንዴት ስታሰጋያት እንደነበረ እየነገራት ነው አትሳሳት ክፉ ሴት አይደለሁም ማለቹ እሱ ግን ራሽን አታታልይ በማለት ትቷት ይወጣል ተደጋጋሚ የፍቅር ጥያቄ አቅርባለት ጥያቄዋን ያልተቀበላት ፍቅረም ተንሰክስቃ ማልቀሱን ተያያዘችው። ሊዲያ አደይም በመጥራት አንቺማን ስለሆንሽ ነው ዴቭን የምትመኙ ከወንድም ጫፍ ብትደርሽ እያለች ነው። አደይም እሱን ለመመኘት ማንም መሆን አይጠበቅብኝም፣ ደግሞ ሁሉም ጥፋት የሱ ነው አለቻት። ሊዲያም በተለመደው ንቀቷ ከዴብ ጫፍ እንዳትደርስ ታስጠነቅቃታለች። አደይም ምንም አታመጭ ምስኪ ታያለሽ እያለች ፎክር አባት ነበር የገባችው ለምለም በስልክ በሰማችው ነገር ማለቃቀሷን ተያይዘዋለች። ኤላ ይመጣና ምን ችግር ተፈጠረ፣ ምን ሆነች ነው፣ በሰላም አይደለም ወይ እያላት ነው። ለምለም ከዚህ በኋላ በቃ አባትህ ያለህን ማድረግ አለብህ፣ እኔን ብለህ መጎዳት የለብህም እያለችው ነው ኤላ ምንም እንኳን ለውሳኔ ቢቸገርም አሁንም እንደሚወዳትና ከስንት ጊዜ በኋላ መገናኘታቸው ለምክንያት እንደሆነ እየነገራት ነበረ። ብቻ አሁንም ፍራት ፍራት እያለኝ ነው ኤላዬ የሆነ ታምር ተፈጥሮ ኔ እናንተ እንዳንለያ ይፈራለሁ እያለችው ነው። ኤላም ይቅርታ ለሌ አሁን ላይ መወሰን ተስኖኝ እንደዛ አይነት ስሜት እንዲሰማሽ አደረጉሽ እኔ ነኝ እያለ ይቅርታ እየጠየቃት ነበር። አዴይ ደረጃ ላይ በተቀመጠችበት ዴብ ከኋላ መጥቶ እንደሚወዳት አሁንም ደጋግሞ የፍቅር ጥያቄውን እያቀረበላትና አድናቆትንም እየቸራት ነበር። ታዲያ አንቺ ለኔ የተፈጠረች ልዩ ሴት ነች ሲላትም አደይም መስሎህ ነው ዴብ ከእኔ ተሻለች ላንተ ትገባሃለች፣ አለችው። በጣም ንጹህ ሴት ነች ልብሽን እወደዋለሁ አላት። አደይም የዴቭን መልካምነት እየገለጸችለት ነበር። ሲከፋትና ኮድ ሲብሳት ከጎኗ ሆኖ ያበረታታት እንደነበርም እየነገረችው ነው። እሱ ግን ፍቅር እንደዛ ስትጎዳሽ ማስጣል ባለመቻሌ እጅግ በጣም በዚህ ይቅርታ ጠይቃለሁ አላት። አንተ ምንም አላጠፋህም። ፍቅር ምንም እንኳን ተጸጽታ ይቅርታ ባትጠይቀኝም ከዚህ ቤት ለማስወጣት የማትፈንቅለው ድንጋይ የለም አለችው። ታዲያ እመኝኝ ተንበርክካ ይቅርታ እንድትጠይቅሽም አደርጋታለሁ ሲል ነበር ዴቭ። በኤላ ፍቅር ክንፍ ያለችው ሊዲያም የተለመደ ሙዚቃዋን ቀጥላበታለች። በዚህ ሁኔታ እያለች ፍቅር ትመጣና ታስደነግጣታለች። ይልቁንስ ሙዚቃውንቴና የምነግርሽን ስሚኝ ያለች እጇን አጥብቃ ጠምዝዛታለች። አሳመመቻትም ለምን ታሳሚምኛለሽ እያለቻት ነው። እኔም እኮ እንዲያምሽ ነው አሁን የምነግርሽን ብቻ ስሚኝ አሁን ዴቭ ለአደይ ፍቅሩን ሳይገልጽላት ቶሎ ብለን እንለያያቸው እያለች ነው። እንዴት አድርገን ነው መለያየት የምንችለው? አለች ሊዲያም እሱ ለኔ የተዩ ስትል ነበር። ፍቅርም ለምንም ኤላን አንዴ ፍቀደልኝ፣ ከአደይ ደርሽ ልምጣ ከባርኮት ጋር ያላቸው ጉዳይ ከምን ደርሰው ይሆን እያለች ኤላን እያስፈቀደችው ነበር። ታዲያ ኤላም እኔም አብረሽ እሄዳለሁ ልብስ ልቀይርና በማለት አብሯት ይነሳል። ሊዲያም ከፍቅር ጋር በተመካከሩበት መሰረት ዴቭ በተቀመጠበት ትሄድና አደይን ትወዳታለህ ወይ በማለት ትጠይቀዋለች። ያውም በጣም አድርጌ ነው የማፈቅራት ብሎ ኮም ያደርጋታል። በዚህ የተናደደችው ሊዲያም በጣም ታሳፍራለህ፣ ክብርን አጠብቅም ወይ፣ እንዴት እሷን ታፈቅራለህ እያለችው ነው። ፍቅር እኮ ሀብታም ደሃ አይልም፣ አንቺ የፈለግሽውን ማለት ትችያለሽ፣ እኔ ግን አደይን በጣም ወዳታለሁ ይላታል። ታዲያ ይህን ኮ ገጠር ልጅ አስቀምጣ ይሆናል የመጣችው ጎረምሳ ሴትና ወንድ ይኖራታል፣ በማለት ሟን ለማስቆም እየሞከረች ነበረ። ታዲያ ወንድሟም አልሰማሽም ብሏታል። የማታቆም ከሆነ ለእናትና ለአባቴ እናገራለሁ ብላለች። ሊዲያም ብትናገሪ ወዮልሽ በማለትም አስጠንቅቋታል። አንተ ግን ለምን ክብርህን አትጠብቅም ብለዋለች። ክብር ማለት ምንድን ነው ላንቺ ሲልም ጠይቋት ነበር። መጨረሻም ክፍል ለቀሽ ውጭልኝ በማለት ክፍሉን ለቃለት እንድትወጣ ያደርጋታል። አደይ በተኛችበት ፍቅርና ሊዲያ ወደ ክፍሏ ይሄዳሉ። እስካሁን ምን ትሰሪያለሽ እያለች በነገር እየጨቀጨቀቻት ትገኛለች። ፍቅር ምን አደረግኩ ይልተኛበት አሁን እኮ ነው የገባሁት እያለች ነው። አደይም ሊዲያ እለዋ ላይ ውሃ ፈሰሰችባት። አደይም ተነሳችና በጥፊ ደረገመቻት። እስካሁን ችያቸዋለሁ፣ ታግሻለሁ ከዚህ በኋላ እያንዳንድሽ ልክ አስገባሻለሁ በማለት ፈርጣማ ክንዷንም አሳይታቸዋለች። ታዲያ በሁኔታዎች መደራረብ ኩሽና ቆማ እየተከዘች ባለችበት ሰዓት ለምለም ትመጣላታለች። እየፈለጉሽ ባለሽበት ሰዓት እኮ ነው አሁን የተከሰተሽ። እንኳን መጣሽ። ለምለም ላወራሽ የምፈልገው ነገር ነበረ ትላታለች። እሷን ባርኮት የት ሄደ? ምን ሆነች ነው በደናሽ አይደለሽም እንዴ? ትላታለች። ባርኮት እኮ ሄዷል ከቤት የለም አለቻት። ዴብን በበኩሉ ዴቭን በበኩሉ አደይን እንደሚወዳትና ነገር ግን ፍቅሩን እንዴት አድርጎ መግለጽ እንዳቃተው እየነገረው ነበረ። ምናልባትም ስለማከብራት ቢሆን ብቻ በጣም ነው የምፈራት አለ። ሁሉም ነገር በጊዜው ይስተካከላል፣ ደግሞ እሷም ትወዳለች ብዬ አስባለሁ። ያ ሆነ ማለት ደግሞ ነገሩ አለቀለት ነው እያለው ነበር። የላም አደይም የባርኮት ጥያቄ ትክክለኛ የፍቅር ጥያቄ እንዳልሆነም ለለምለም እየነገረቻት ነበረ ዴቭን ስ እንዴት አደረግሽው? እያለቻት ብቻ አንዳንድ ነገር ሊያወሩ ሲሉ ወዲያውኑ ፍቅር መታ አስቆማቸዋለች። ታዲያ እስካሁን ምን ትሰሪያለሽ አንችን ለምለም ተብየዋ አለቻት። ለምለምም እንዴት እንዳስጠላሽኝ ብታውቂ ብላት፣ ትታት ትወጣለች። ሊዲያ ኤላ ስለመጣ እጅግ በጣም ደስ ብሏታል። ምን ትሰሪያለሽ አደይኔ፣ ቡና ፍል እያለቻት ነው ታዲያ ሌዶም ወዲያውኑ ደስታን ሳትጨርሰው እንሂድ ለምለም ይላ። ኤላም ኤላ እያትቆዩም እንዴ ቡና አጠጡም እያለች እየተቅለበለበች ባለችበት ሰዓት እዚህ ጋር የሚቆይበት አንዳች ምክንያት የለውም ተነስ እንሂድ በማለት ተያይዘው ሁለታቸው ይሄዳሉ። ዴቭም ስትቅለበለብ የቆየችው እህቱን የሰው ወርቅ ያደምቅ በማለት ሲያበሽቃት ነበረ። አደይ ከኩሽና ዋጋ የተለመደው ስራዋ ጋር ናት። ወደውኑ ዴቭ መጣና ከኋላ ያስደነግጣታል። ምን እያደረግክ ነው? እኔ በምን ቋንቋ ልነግርሽ ትፈልጊያለሽ? እስኪ አንድ ጊዜ እንኳን ቆም ብለሽ ለማዳመጥ ሞክሪ። እኔ በጣም ነው ወድሽ እያለ በጩኸት ፍቅሩን እየገለጸላት ነው። እየጮህክብኝ ነው? አለችው አሁን ዛሬ ቁርጡን ማወቅ እፈልጋለሁ፣ ትወጂኛለሽ አትወጂኝም? ምንድን ነው የምትይው? ወስኝና ንገሪኝ እያላት ነው። አደይ ግን ሁለት መንታ መንገድ መሃል የቆመች ትመስላለች። የማልወድህ ይመስልሃል ወይ? ሲጀመር እኔ የምጠላው ሰው የለኝም፣ በማለት አሁንም የተለመደ መልሷን ለመስጠት ስትሞክር፣ እንደሱ ማለት አይደለም፣ በማለት ዴቭን ፍቅሩን ሊገልጽላት ሲል፣ ወዲያውኑ ፍቅር መታ አስቆማቸዋለች። ዴብም ተናዶ ፍቅርን አንድ ጊዜ ውጪ አደይን የማናግራት ነገር አለኝ በማለት ፍቅርን እንድትወጣ ያደርጋትና ለሷ አቶችኝ ያለሽ አቶችኝም አንድ ምርጫ ነ የጠየኩሽ መልሽ እያለ ያፋጠጣት ነው። እሷም ግራ ተጋብታ ቆማ እየተመለከተችው ነበር። አደይ ትክክለኛ ውሳኔ ለመናገር የተቸገረች ትመስላለች። በቃ የኔ መሆን ካልቻልሽ ከዚህ በኋላ አይኔን አታየውም በማለት ኩሽ ነው ለቅቆ ወጥቷል። ታዲያ ልብሶቹን በሻንጣ ጠቅሎ ሊወጣ ሲልም ከእቱ ጋር ተገጣጥሟል ምን ሆነ ነው የት ነው የምትሄደው እያለችው ነው አደየኔ የኔ መሆን ካልቻለች እዚህ ቤት መኖር አልፈልግም ብሏታል እንዲህ ስትል እኮ ትልቅ አክተር ያፈቀድክ ነው የምትመስለው ለማንኛውም ተረጋጋና ና ለማየና ላባዬ ነግራቸዋለውኝ እያለችው ነው በቃ አልሰማሽም በማለት እታች ወርዱሳለ ፍቅርን ያገኛታል። የት ነው የምትሄደው? ለዚህ ቻመዳን ብለህ ነው? ሌላ ሰራተኛ ይመጣል፣ እሷ ትወጣለች እያለች ነበር። በእኔ ምክንያት ማንም እንዲወጣ አልፈልግም። በቃ ነው ሄዳለሁ እያለሳለ አዴይ ግን አንተም እንደ ባርኮት ተይልት ሄድ ነው የት ነው የምትሄደው ወዴ? በማለት እየገለገለችው ሳለ አደይ አፈቅርሻለሁ በማለት ፍቅሩን እየገለጸላት ሁላቸውም ቆመው እየተያዩ ነበር። የዛሬው ቪዲዮ ያለቀው እንግዲህ፣ በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለዛሬ የተሰናበትኳቸው አመሰግናለሁ።